ሰላም ነው። ከዚህ ጋር አላለም ይሄኛው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ሩታዬ በሰላም ተገላግላለች። በጣም ደስ የሚል ነገር ነው። እንኳን ደስ አላችሁ። እኔማ የእውነቴ ነው፣ በጣም ጨንቆኝ ነበር። ምክንያቱም በዚህ ልክ ሰው ቡድን ውስጥ የገባ ሰው በጣም ከባድ ነው እና አልሐምዱሊላህ በጣም ደስ ይላል፣ መጨረሻው ስለማረ ደስ ብሎኛል። እንደ ሰው ከምላችሁ በላይ ደስ ያለ። እስቲ እናንተ የሰው ደስታ የሚያስደስታችሁ ከቦና ላይክና ሼር ሰብስክራይብ እያረጋችሁ ደስ አለኝ። ወንድ ልጅ ከነቃጭል አድርጋለች። እንግዲህ የሚያስታርቃችሁ ልጅ አድርግላችሁ ነው። ሌላ ምን እንላለን? አስታራቂ የሆነ ልጅ ላይ አድርግላችሁ፣ የሚያስታርቅ እናት አባት፣ የሚያስታርቅ ልጅ አደርግላችሁ። ከዚህ በኋላ ፍቅር ነው። ጸብ የለብንም። ተጣልተን ነበር እንዴ እንድትሉ አያርጋችሁ። ወንጌላ ይባል ኮሜንቱ ላይ ራሱ በጣም ብዙ ዱዓዎች ያሉት ደስ የሚል ነገር ነው።